አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ እና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ረመዳን እንዴት ነው? ረመዳን እንዴት ይዟቸዋል? ሱብሃነላህ ዛሬ ስምንተኛ ቀን ሆኖ መሰለኝ፣ ስምንተኛ ቀናችን ማለት ነው። ሱብሃነ ወተዓላ ከተቀበላችሁ ከጾሙት በትክክል ከጾሙት ባሪያዎች አላህ ሱብሃነ ወተዓላ ያርገን ለሀገራችን ሰላም፣ ፍቅር አላህ ሱብሐነሁ ወተዓላ ያምጣልን ቤተሰቦቼ ማለት ነው። ዛሬ ሳንቡሳ ሰርቻለሁ። ይሄንን የሰራ ነው የሰራ ነው ደግሞ በዶሮ ነው ማለት ነው። እኛ በነገራችን ላይ ሳንቡሳ ስናዘጋጅ ለሳምንት የሚሆን እንጂ አንዴ አናዘጋጅም። ሴትዮዋ አትወጡም ማለት ነው። አሁን አንዳንድ ቤት አዘጋጅቶ ነው የሚቀመጠው ለሳምንት የሚሆን ይዘጋጃል እንጂ እንትን አናረግም ማለት ነው። አሁን ዛሬ ትንሽ ነው የሰራሁን በነገራችን ላይ ለሳምንት የሚሆን አይደለም። ሳምቡሳ አዘጋጅተናል። እስቲ ያዘጋጀነውን ላሳያችሁ። እዚህ ጋር ድንች አዘጋጅተናል። ለዶሮ ዶሮ በደንብ ታጥቦ ተዘጋጅተዋል። እዚህ ጋር ቅመም ምናምን እናደርጋለን አዘጋጅተናል። ሳልሳ እዚህ የምንሰራበት ሲንያ ነው ማለት ነው። ይሄኛው እንደዚህ ይመስላል። ገና ያዘጋጀን ነው ማለት ነው። እዚህ ጋር ደግሞ ስጋ ያዘጋጀን ነው። እዚህ ደግሞ ሾርባ ማለት ነው። እንግዲህ እንደዚህ አድርገን አዘጋጅተን በኋላ የፍሪክ ነው ማለት ነው። ሾርባ ፍሪክ ይባላል በዶሮ ማለት ነው። በድንች በዶሮ በድንች በዶሮ በጀዘር አዘጋጅተናል። ይሄን ይመስላል የዛሬው። ገና ሌላው አለ ማለት ነው። ዝግጅቱ እንደዚህ ነው ማለት ነው እና በዚህ መልኩ እናዘጋጃለን። በኋላ ደግሞ ሰዓታችን ሲደርስ መጀመሪያ በዚህ መልኩ አዘጋጅተን እናስቀምጣለን። ሰዓቱ ሲደርስ ደግሞ ሁሉንም ነገር እንሰራለን። ዶሮውንም ደብለን ሁሉ ነገር አዘጋጅተን እናስቀምጣለን ማለት ነው። ቤተሰቦቼ እና ቪዲዮውን ከወደዳችሁት ላይክ እያረጋችሁ ቤተሰብ አበረታቱን በላይክ እና በሼር ሰብስክራይብ እያረጋችሁ ለቤት አዲስ የሆናችሁ ደውል ሚሊኮታንም ማብራቱን እንዳራሱ ማለት ነው ማጥቆሩን ማለት ነው። አፋን እንዳትረሱ ብላችኋለሁኝ። ጾማችሁን አላህ ሱብሃነሁ ወተዓላ ይቀበላችሁ ይቀበለን ጾማችን አላህ ሱብሃነሁ ወተዓላ ማለት ነው። የዚች ወር አጁራ ትልቅ ነውና አላህ ይቀበለን ለሁላችንም ሀገራችንም አላህ ሱብሃነሁ ወተዓላ ነስር ያምጣልን። ሀገራችን ያለችበት በላ አላህ ነጅ በላት። በዚች ወር ደግሞ በተለይ አላ ስዋነ ታላ ይቀበለናል። የማን ዱአ እንደሚቀበል ራሱ አናቅም። ስለዚህ ዱአ እናርገለ ሀገራችን ለማለት ያህል ነው። ቤተሰቦቼ ሰላማችሁ ይብዛልኝ። መልካሙን ጾም ሆነላችሁ። አላ ስዋነ ታላ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ